ይህንን ስርዓት ደግሞ ለማሸነፍ አንድ መሆን ያስፈልገናልና አንድ ሆነን ደግሞ በቅርብ ጊዜ የአባታቻችንን ታሪክ ለመድገም የኛ አንድነትና የኛ መተሳሰብ አንዱን ለአንዱ መገፋፋት ሳይሆን፣ አንዱን ለአንዱን ጥላሸት መቀባባት ሳይሆን ስላለብን የህልውና ችግር ብቻ ነው የምናወራው። ይህ ደግሞ ከመቼውም በላይ ደግሞ ከትናንቱ የባሰ ከትናንቱ የባሰ ስርዓት እየመጣ ስለሆነ እየገደለንም ነው እያጠፋንም ነው። በአውራጃ የተከፋፈለ ትግል አይደለም። የአማራን ሕዝብ ራሱን ነጻ አይወጣም። ይህን የሚሉት አቶ መከታው ማሞ ወልዴ ናቸው። መከታው ማሞ የአማራ ፋኖ አንድ ካልሆነ ማሸነፍ የሚባል ገድል የሚታሰብ አይሆንም ብለዋል። ጠላት የሚሏቸው ኃይሎች በአማራ ሕዝብ ላይ የጥፋት ስራቸውን መስራት ከጀመሩ አምስት ዓመታትን አሳልፈዋል። የአማራ ሕዝብ ደግሞ ራሱን የመከላከል ህልውናውን የማስቀጠል ስራ ከጀመረ ገና ሁለት ዓመቱ ነው ብለዋል። ምንም እንኳን በሁለት ዓመት ውስጥ አምር እንዲሰራ ባይጠበቅም አውራጃዊነት ትግላቸው እንደፈተነባቸው መከታው ማሞ በአንደበታቸው ተናግረዋል። የተከበራችሁ የሚዲያችን ተከታታዮች ጤና ይስጥልን አብረውን ቢዘልቁ የፋኖ ኃይሎች አንድነት የተመለከተ ከዘመነ ካሴ ከመከታው ማሞ ከአቶ እስክንድር ነጋ ከዋርኮ ምሬ ወዳጆ እና ከሌሎች ሁለት ገለልተኛ ምሁራን የተላለፈ መልክቶችን ያደምጣሉ አንድ ድርጅት በአንድ ሰንሰለት መጓዝ ነው የሚያስፈልገን ይህ ደግሞ ጠላቶቻችን ለብዙ ዓመታት የሰሩበት ሴራ ስለሆነ በአጭር ጊዜ የሚመለስ አይደለም ፈተና አለ መውጣት መውረድ አለ ብዙ ነገር አለ እኛ በዚህ በሁለትና በሶስት አመት ውስጥ የምንቀይረው አይደለም እነሱ 30 እና 40፣ 50 ዓመት የፈጀባቸውን የተበተሙትን ሴራ በአንድ አመት በሁለት አመት መበጣጠስ ደግሞ በጣም ከባድ ነው እንደምታዩት። ነገር ግን ካለብን ችግርና ካለብን በደል ይህንን ሁሉ የነሱን ሴራ። መከታው ማሞ ወልዴ የአማራ ፋኖ ህዝባዊ ድርጅት ከፍተኛ ስራ አስፈጻሚ ናቸው። ድርጅቱ የአማራ ፋኖ አንድ የመሆኛ ጊዜው አሁን ነው ካለ ቢያንስ ሁለት ወራቶች ተቆጥረዋል። ግለሰቦችም ሆነ ድርጅቶች ደግሞ እስካሁን አንድ አልሆኑም። እስክንድር ነጋን ጨምሮ የአፋድ ከፍተኛ አመራሮች አንድ እንሆናለን ካሉ ከወራት በኋላ መልእክት ያስተላለፉት አቶ መከታው ማሞ በአውራጃ ተደራጅቶ ማሸነፍን ማሰብ ከንቱነት ነው ሲል ይደመጣሉ። የአማራ ፋኖ ብሔራዊ ኃይልም የአማራ ፋኖ አንድ የመሆኛ ጊዜ አሁን መሆኑን በግል በመናገር ላይ ናቸው። የፋኖ ሰራዊት ደግሞ አንድነትን አበክሮ የሚጠይቀው መሰረታዊ ጥያቄ ነው። የተቀረው የኢትዮጵያ ህዝብ ፋኖ ከፈጣሪ የተላከለት ነፃ አውጭ አድርጎ መመልከት ከጀመረ ዓመታቶች ተቆጥረዋል። የፋኖ አመራሮች በራሳቸው አንድ ከማለት ባለፈ አንድ ሲሆኑ አልታዩም። አየለ ታደሰ የተባለ ጸሐፊ በደረገጹ በአሰራጨው ዘለግ ባለ ጽሑፉ የኢትዮጵያ ህዝብ ከመጪው መንግስት ብዙ የሚጠብቃቸው ነገሮች አሉ በማለት ፋኖን የመጪው መንግስት በሚል ገልጾታል። ጦርነትም ሆነ አስተዳደር የራሳቸው የሆነ ጥበብ አላቸው የሚሉት ሙሉ ፋኖ በጦርነት ጥበቡ እንደ ተካነም ሁሉ በአስተዳደራዊ ጥበቡ መካንና አገሪቱን ወደ አንድ ደረጃ ከፍ ለማድረግ ቁርጠኝነት ከወዲሁ ማሳየት ይጠበቅበታል ባይ ናቸው። ዘመናዊ አስተዳደር ጥበብ አንዱ በፍኖተ ካርታ መመራት ነው። ፋኖ በተለያዩ አካባቢዎች ሀገራቸውን በሚወዱ ገንዘብ በማይከፈላቸው ነገር ግን ብሶት ያንገበገባቸው የመኖር ነጻነት በአገዛዙ የተነፈጉ የህብረተሰብ ክፍሎች ወይም አባላቶች የተሞላ ስብስብ ነው። ፋኖ ቤት ንብረታቸውን ትተው በዱርና በጫካ አዳሪ ሆነው ለነጻነት የሚታገል ወታደራዊ ድርጅት ነው። አማራ ፋኖ በታጣቂዎት የጠነከረ በነጋሳቢዎች፣ ገበሬዎች፣ ነጋዴዎች፣ ተማሪዎች፣ ወታደሮችና ምሁራን ታጋቤት የታጠረ የአማራውን የመኖር ህልውና የሚያስጠብቅ ወይም የአማራውን ፍጅት ለማስቆም የተቋቋመ ወታደራዊ ድርጅት ነው ይሉታል። ይቀጥሉና ፋኖ ወታደራዊ መዋቅር ነው እንጂ ወታደራዊ ያልሆነ ወይም የሲቪል አስተዳደር መዋቅር አይደለም። ታዲያ ይህ የፋኖ ወታደራዊ ድርጅት የአራት ኪሎን አስተዳደር ከያዘ በኋላ የኢትዮጵያን የማስተዳደር ኃላፊነቱን ይዛን ማለት ነው ይላሉ። ጦርነቱም ሆነ የተረጋጋ አስተዳደር የራሳቸው የሆነ ጥበብ አላቸው የሚሉት ምሁሩ በጊዜ አንጻር ሲተመን ጦርነቱ ግፋ ቢል ሁለት ወይም አምስት ዓመት ሊፈጅ ይችላል። ነገር ግን የተረጋጋ አስተዳድር ደግሞ ቢያንስ አምስት ዓመታትና ከዚያ በላይ ሊፈጅ ይችላል። የኢትዮጵያ ሕዝብ የሚጠይቀው ጥያቄ ለመሆኑ ይህ አሁን የአብይን አስተዳድር እየተዋጋ የሚገኘው የአማራ ፋኖ ወታደራዊ ድርጅት ወይም አስተዳድራዊ የለውጥ ፍኖተ ካርታ ወይም ሮድማፕ ባለው ወይስ እንደ ወታደራዊ ደርግ ሆኖ ነው የአስተዳድረን እየተዘጋጀ ያለው የሚለውን ይሆናል። ይህ የአስተዳድራዊ ለውጥ ወይም ፍኖተ ካርታ ጥያቄ ለጠቅላይ ሚኒስትር አብይ አህመድ ጅምሮ በአፍላው ወቅት ቀርቦላቸው የነበረ ጥያቄ ነው። ጠቅላይ ሚኒስትሩ ዋሽንግተን ላይ በሰጡት ምላሻቸው ታዲያን ያሻግራችኋለሁ የሚል እንደነበር የሚታወስ ነው። በተለይም የአፍሪካ መሪዎች ስልጣን ላይ ሲወጡ ዋና መለያ ጸባያቸው የለውጥ ፍኖተ ካርታ ወይም ሮድ ማፕ አቅርቡ ሲባሉ የሚሰጡት መልስ እኔን አታምኑኝም ማለት እንደሆነ ወይም ጊዜን ለመግዛት ቆዩ አውጥቻ አቀርብላችኋለሁ እያሉ ኮሚቴ ያዋቅራሉ። በመጨረሻም ጥፋታቸው ሁሉ በኮሚቴው እያሳበቡ ዘመናቸውን አምባገነን ሆነው ይገፋሉ ይላሉ። አሊያም እንደ ጠቅላይ ሚኒስትሩ አጀንዳ በአጀንዳ እየደራረቡና ለህዝቡ አጀንዳውን እየሰጡ መለያየትና ጦርነትን እየፈበረኩ የለውጥ ፍኖተ ካርታ ሮድ ማፕ ጥያቄውን ያዘናጋሉ ይላሉ ምሁሩ። የተቀሩ የኢትዮጵያ ኢትዮጵያ ህዝብ በፋኖ ኃይሎች አሸናፊነት አንድም ጥርጣሬ የለውም። ከአሸናፊነታቸውም አልፎ የስነ መንገድ ዘዴዎቻቸው ላይ መጨነቅ ጀምረዋል። ፋኖቹ ደግሞ ዛሬም የሚያወሩ ስለ አንድነታቸው ነው። ለአማራውም ሆነ ለሌላው የህብረተሰብ ክፍል በሰላም እንዲኖር ከፈለገና የኢትዮጵያ ሕዝብ ድጋፍና እምነት ለማግኘት ፋኖ የለውጥ ፍኖተ ካርታ አሁን ማዘጋጀት አለበት ይላሉ። ይህ የገለልተኛው ምሁራኑ ምክር ሀሳብ ነው። የዲያስፖራው ማህበረሰብም ሆነ የተቀረው ሕዝብ በፋኖ ወታደራዊ ኃይሎች አሸናፊነት እምነቱን ጥሎ የሚያወራውና የሚመክረው ስለሚመጣው ስርዓተ መንግስት ነው። የፋኖ ወታደራዊ አመራሮች ደግሞ የሚያወሩ ስለ አንድነታቸው ነው። የፋኖ ኃይሎች ወታደራዊ አመራሮች እስካሁን አንድ መሆን አልቻሉም። እንደ መከታው ማሞ አስተሳሰብ ደግሞ አውራጃዊ አደረጃጀት ለአሸናፊነት አያበቃም ይላሉ። በእርግጥ ከተበታተነ የኃይል ማዕከል በተወሰነ መንገድም ቢሆን ወደ ሁለት አደረጃጀት መጥተዋል ማለት ይቻላል። አሁን ደግሞ ከሁለት ወደ አንድ እንዲመጡ የአማራ ፋኖ ህዝባዊ ድርጅት፣ የአማራ ፋኖ ህዝባዊ ኃይልም እየሰሩ መሆናቸውን የሚናገሩት በርካቶች ናቸው። ከወራት በፊት አፋድ ባዘጋጀው የአንድነት ጉባኤ ላይ የአፋባ ከፍተኛ አመራሮች መገኘት አልፈለጉም። በመካከላቸው በመካከላቸው አንድ ጠንቅ ይገባ ይመስላል። አቶ መከታው ማሞ የአንድነት ጉባኤ ላይ ባስተላለፉት መልእክታቸው በመካከላችን የጸረ አንድነት ኃይሎች ገብተዋል። ሲሉ መደመጣቸው አይዘነጋም። ትናንት ደግሞ አውራጃዊ አንድነት አሸናፊነት አይበቃም ብለዋል። ይህ የሚወራለት አንድነት የአማራ ህዝብ የ18ኛው መቶ ክፍለ ዘመን ጥያቄ ነው። አማራ ምንም እንኳን ሃይማኖተኛ ህዝብ ቢሆንም አንድነት ለሰው ልጆች በፈጣሪያቸው ዘንድ የሚማረኩበት ጸጋቸው እንደሆነ የተረዳ አይመስልም። መከታው ማሞ በጨረፍታም ቢሆን የነካካው ይህንን ይመስላል ይህንን ይመስላል የሆነ ሆኖ የፋኑ ኃይሎች አንድነት በሚመለከት የሚጽፉ የሚያጠኑ ተመራማሪዎች በጠቅላላይ የሚስማሙበት ነጥብ ውሳኔ መስጠትን ነው ለትግሉ የሚያስፈልጉ ሰዎች ማስወገድ ግድ ነው አቻሜለ ታምሩ አመራፋኑ አንድነት እንዴት በሚል እርስ ባስነበቡ ዘለግ ያለ ጽሁፍ ላይ አመራፋኑ አንድነት ለምን ከሸፈ ብለው ይጠይቃሉ በየጠቅላይ ግዛቱ የሚንቀሳቀሱ የፋኑ አደረጃጀቶች አነሳሽነትና በቅን አሳቢ አማራዎች ግፊት የአማራ ፋኖን ወደ አንድ የተማከለ አደረጃጀት ለማምጣት በርካታ ጥረቶችና ሙከራዎች መደረጋቸውን እውቅና ይሰጣን። ሆኖም ግን ጥረቶችና ሙከራዎች ሁሉ አንድ መሰረታዊ ችግር አለባቸው ይለናናቻ ሜለ ታምሩ ጥረቶችና ሙከራዎች የተደረጉት በየአካባቢው በሚንቀሳቀሱ የፋኖ አደረጃጆች መካከል ጣልቃ የገቡ ልዩነትና አለመግባባት እንዲሰፋ ያለ እረፍት የሚሰራ ችግር ጠማቅ ያህል እንደሌለ በመቁጠርና የፈጠረውን ችግር በማለ ማለባበስ እንደነበር ያነሳን አንድ አለመሆናቸው ብቻ ሳይሆን እንደ ጠላት እንዲታይና በጦር እንዲፈላለጉ በተደረገበት ሁኔታ ላይ መሆኑ በራሱ እንከን ፈጥሯል። የመራፋኑ ህዝባዊ ድርጅት የገጠመው የቅቡልና ማጣት ከዚሁ የሚቀዳ ነው። የሚዲያ ባለቤት ስትሆን ብቻ ድርጅት መስርቻለው፣ ድርጅት አፍርሻለው ማለት ከማወናበድ ያለፈ አይሆንም ይላሉ። ለመራፋኑ ኃይሎች አንድነት እንከናቸው ተብሎ የሚነሱት አቶ እስክንድር ነጋ በሸዋ የሰሩት ስህተት መጥፎ እንደነበር የሚዘነጋ አይደለም። አንድ ድርጅት ለመገንባት አንድ መሪ ለመሰየም የተሰባሰቡ የፋኖ አዛዦች በየጠቅላይ ግዛታቸው አንድ ላይ መቆም ሳይችሉ ወይንም በጠላትነት እንዲታዩ የሚሰራ ኃይል በመካከላቸው እያለ በአማራ አቀፍ አደረጃጀት ላይ አንድ ላይ መቆም እንደማይችሉ ማሰብ ይገባን ባይ ናቸው። አክለውም በጉባኤ አንድ ሰው በመሪነት ስለተሰየመ ብቻ ጎራ ለይቶ በጠላትነት እንዲፈላለጉ በተደረጉ አደረጃጀት መካከል የሰፈነው ጠላትነት መጀመሪያ መጥፋት አለበት ባይ ናቸው። መከታሟሞ፣ ትናንት በአርጎባ ያደረጉት ንግግር ጭብጥም ይህንኑ የሚያሳይ ነው። አውራጃዊ አንድነትን መፍጠር ብሔራዊ አንድነትን ለመፍጠር የሚያስችል ቁልፍ ነገር ነው ይላሉ። ሌላው አስተያየታቸውን ያከሉን አንድ የመረጃ ምንጭ ሌላው አስተያየታቸውን የላኩልን አንድ የመረጃ ምንጭ አፋድ አቶ እስክንድር ነጋ ከትግሉ ካል ራቀ የሸዋን ህዝብ ለመጨረሻ ጊዜ የማስጠፋት እድሉ ከፍተኛ ይሆናል ይላሉ። ለመከታሟሞ እስክንድር ነጋ ከሸዋ ትግል ፍጹም መውጣት ይገባዋል በማለት ከዘመነ ካሴ በኩል የቀርቦለት የነበረውን ምርጫ ወደ መተንተን ይገባሉ። በዘመነ ካሴና በአቶ እስክንድር ነጋ መካከል የታየው ልዩነት ጎልቶ ከመውጣቱ በፊት ዘመነ ለእስክንድር ወታደራዊ ከለላ አንስጢ የብሔር ትግላችንን ተውልን ኢትዮጵያ ኃይሎችን አታግል፣ በኋላ የጋራ ግንባር ፈጥረን ስርዓቱን እንጥላለን ብሎት እንደነበረ ያነሳሉ። አቶ እስክንድር ነጋ ግን በወቅቱ ምንም አይነት ወታደራዊ መሰረት ስላልነበረው በዘመነ ካሴ ሀሳብ ከመስማማት ይልቅ የአማራን ህዝብ ብሔራዊ ትግል ወደ ማሳነሱ ገባ ይላሉ። አሁንም ቢሆን አቶ እስክንድር ነጋ ከአማራ ህዝብ ትግል ካልወጣ አሁንም ቢሆን አቶ እስክንድር ነጋ ከአማራ ህዝብ ትግል ካልወጣ የአማራን ህዝብ ትግል አንድ ኢንች እንኳን ፈቀቅ ማለት እንደማይችል በማስቀደም ለአማራ ፋኑ አንድነት መሰረታዊ ነገሩ እስክንድር ነጋ ከትግሉ ሙሉ ለሙሉ መራቅ ነው ይላሉ። ከወራቶች በፊት በተካሄደው የአንድነት ጉባኤ አቶ አበበ ሙላቱም የሚናገሩት ይህንን ነው። አቻምየለህ ታምሩ በበኩላቸው የአማራ ፋኖ አንድ ለማድረግ የተደረገው ሙከራ በአቶ እስክንድር ነጋ ምክንያት ከከሸፈ በኋላ አብዛኞቹ የፋኖ አደረጃጀቶች ሂደቱን አይወክለንም ብለው ያወጡትን መግለጫ ተከትሎ እስክንድር ነጋ ማጠጣሉ በእርግጥ ለአማራ ህዝብ ያለውን የቆየ ጠላትነት የሚያመለክት ነው ይላሉ። የአማራ ትግል ግድ የሚላቸው በውጭም በውስጥም የሚኖሩ አማራዎች ሁሉ በተፈጠረው ሁኔታ ብስጭታቸውን በተለያየ መንገድ እንደገለጹ በማህበራዊ ትስስር ገጾቻቸው ላይ የሚሰጡትን አስተያየቶች መመልከት ብቻ በቂ ነው። አቶ እስክንድር ነጋ ግን ከየትኛውም አቅጣጫ የሚሰሙ የአማራ ድምጾች ግድ የሚሰጡት አይመስሉም። ከዚያን ጊዜ ጀምሮ በርካታ እናቶች በድሮን አለቁ፣ በርካታ መሰረተ ልማቶች ወደሙ፣ በርካታ ፋኖች ተመቱ። የፋኖ ኃይልም ዳግም አንድ ኢንች እንኳን ወደ አራት ኪሎ መቅረብ አልቻለም ይላሉ